ሰበር ዜና አሁን ነው የደረሰን። ትኩስ መረጃው እያደር በፍጥነት ትኩስ መረጃዎችን እንዲደርሳችሁ ይህንን ቻናል ፎሎ ማድረጋችሁ እንዳትዘነጉ። ዛሬ በደቡብ ወሎ ደሴ አዘዋ ገደል ፊት ለፊት ካርሴማ ቤተ ክርስቲያን በስተጀርባ የአገዛዙ መንግስት ለፋኖ ስጋት ይሆነኛል ያለውን ተራራና ድግ ጥቅጥቅ ደን አቃጥሎ ምክንያቱ ባልታወቀ የቃጠሎ የተነሳ ነው እያለ እየደሰኮረ ይገኛል። ነገር ግን የፋኖ ስጋት ይኖርበታል ጫካውን በመፍራት በገጠር የገበሬ ከብቶችን ማረድ ቤት ማቃጠል ልማዱ ያደረገው አሁንም ከደቡብ ወሎ የዞኗ መቀመጫ አዘዋገደል ፊት ለፊት ካርሴማ ቤተ ክርስቲያን በስተጀርባ ያለውን ጥቅጥቅ ደን እያቃጠለ ይገኛል ማለት ነው። ሁላችሁም ይህንን ድርጊት የሚያመጣላችሁም ወይም ዲስኩር አሁኑ ላይ ኋላ የምትሰሙት ባልታወቀ ምክንያት ተቃጠለ ማለቱ የማይቀር ነው። አሁን እየነደደች ነው። ፊት ለፊት ላይ የደሴ ወጣት እንዲሁም የደሴ አካባቢ ማህበረሰብ ደኑ ተፈጥሯዊ ማንነታችን፣ ውበታችን፣ መገለጫችን ስለሆነ የአንድ ሀገር መገለጫ ስለሆነ በፍጥነት ሄዳችሁ ልታጠፉ ይገባል። ይህንን ግን ሊያቃጥል የቻለው የአገዛዙ ያደርጋ ከበደና የአብይ አህመድ እንዲሁም የአሊ መኮንን ቡድን የፋኖ መመሸጊያ ነው ብለው የጠረጠሩትን ደን ያቃጠለው እሱ ነው። ይህ ውሸቱ የማያልቅበት የአብይ አህመድ የብልጽግና አገዛዝ ካድሬዎች ወይም ደግሞ በደቡብ ወሎ መሽጋ ያሉት የፖሊስ አባላት አሁን ላይ ምክንያቱ ባልታወቀ ምክንያት ነው እሳቱ የእሳት አደጋ ተነሳ ብሎ የሚዘግቡት። ይህንን በፍጥነት ልታውቁት ይገባል ማለት ነው። ሄዳችሁ የእሳት አደጋውን ታደጉ።